ኒቃብ ግዴታ ነውን? የሚል አለ። ግዴታ ነው የሚሉ በጣም ብዙ ዑለማዎች አሉ። ግዴታ አይደለም የሚሉ ዑለማዎች አሉ። የሚመረጠው ኒቃብ ማድረግ የምትችሉ ሰው ልጆች ባካችሁ ኒቃብ አድርጉ። በተለይ አሁን ያለው አወጣጣችሁ፣ የሴቶቹ አወጣት ከተማውን እያመሰው ነው ያለው። አግብቶ ራሱን መጠበቅ ያልቻለ ወጣት በእናንተ የበለጠ እየተመጠበጠ ቁም ነገር መስራት አልቻለም እና ባካችሁ ኒቃብ ማድረግ የምትችሉ አርጉ። ባካችሁ የዑለማውን ኪላፍ ተውት። ግዴታ ነው፣ ግዴታ አይደለም ነው እንጂ ኪላፉ መቼም የተጠላ ነው የሚል የአረብ ባህል ነበር የሚል መቼም ሞኝ እንዳለ ያለ አይመስለኝ አንዳንዱማ የለበሰች ሳይ የሚናደድም አለኮ ኢትዮጵያዊ አስተማሪ ነኝ ምናምን ያለ ደግሞ የተማረ ሰው የተማረ ሰው ነው የሚለው የሚባለው ምሁራን ያሉበት ግብ የሚባለው ላይ ኒቃብ ለምን ይለበሳል ብሎ ራሱ የሚከለክላል አሉ። ምን ያደርግላታል? የሰው ሚስት የሰው ልጅ ገላዋ ተገልጦ ቢያያት ምን ይጠቀማል እሱ። ለማንኛውም ኒቃብ ግዴታ ነው የሚሉ አንቱ የተባሉ በጣም ትላልቅ ከሰሓባዎች ጀምሮ እስከ ዛሬ ድረስ ያሉ ዑለማዎች አሉ። አይ ግዴታነት ሳይሆን ሱና ሙአከድ ነው ብለው እስከዚያ ድረስ የወረዱ አሉ። ቢሆንም አጅነቢ የሚያያቸው ከሆኑ አጅነቢይ የሚያተኩርባቸው ሁነው የወጡ ሴቶችና እንደሚሆን ያወቁ ሴቶች መሸፈን ግዴታ ነው ነው የሚሉት ዑለማዎቹ።